በዓሉ ግርማ። ስብሰባው ቀጠለ። ቢሮዬ በሰው ተሞልቷል። የተከናነቡ ሴቶችም ነበሩ። ቤትም ሲገባ ክንብንብ የማይነሳበት አገር ጉድ ነው። የመጣንበት ዓላማ ግልጽ ነው። ምንም ድብቅ ነገር የለውም። የምንደብቀውም ነገር የለም። ከሰፊው ሕዝብ የሚደበቅ ነገር መኖር የለበትም። ታሪክ ሰሪው እሱ ነውና ይህን ደጋግሜ የምናገረው የዘመቻውን ህዝባዊ ባህሪ ለማስገንዘብ ያህል ነው። የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ይባላል። በአጭሩ ሁጋ አዘ። ዓላማው በዚህ ክፍለ ሀገር ላይ ላለፉት ሀያ ዓመታት እንደ ኮሶ ተጣብተው ሰፊውን የኤርትራ ሰርቶ አደር ህዝብ ሰላም ሲነሱና ደሙን ሲመጡ የኖሩትን ተገንጣይ ወንበዴዎች ለአንዴና ለመጨረሻ ጊዜ ደምስሶ በእነሱ ምክንያት የወደቀውን ኢኮኖሚ መልሶ መገንባት ነው። ጓዶች የመጀመሪያው ስራችን ከዚህ ሰዓት ጀምሮ የሁግ አዘን የግንባታ ተልዕኮ ገጽታ አጉልቶ ማሳየት ይሆናል። ምናልባት እንደሰማችሁትና እንደምታዩት ተገንጣይ ወንበዴዎች ካሁኑ ጦርነትና እልቂት ሊመጣባችሁ ነው በማለት ሰላማዊውን ህዝብ ማሸበር ጀምረዋል። በዚህ የተነሳ ገበያው እየተራቆተ ነው። ስግብግብ ነጋዴዎችም በሁኔታው ተጠቅመው ህዝቡን በመዝረፍና በማራቆት ላይ ይገኛሉ። የተገንጣይ ወገኖች የቅርብ ዓላማ ህዝቡን ማሸበር ሲሆን፣ የሩቅ ዓላማቸው ህዝቡ ህይወቱንና አብዮቱን አማርሮ እንዲሸፍት ማድረግ ነው። የ1969ና የ1970 ታሪክ በምንም ሁኔታ አይደገምም። ታሪክ ራሱን አይደግምም። የቅጥፈት ፕሮፓጋንዳቸውን ተቋቁመን በማክሸፍ ህዝቡን ማረጋገት አለብን። ካሁን ጀምሮ በርዕስ አንቀጾች፣ በሀተታዎች፣ በዜና፣ በራዲዮና በቴሌቪዥን ፕሮግራሞችና የጋዜጦችንም ሆነ የራዲዮ ፕሮግራሞቻችን ይዘት ሁሉ የዘመቻውን ባህሪ ይዘትና ቅርጽ እንዲይዙ ሆነው እንደገና መገምገም አለባቸው። ሪፖርቱ በሁለት ቀን ውስጥ እንዲደርሰኝ ያስፈልጋል። የዘመቻውን ወታደራዊ ባህሪና ገጽታ ድልድዩን የምንሻገረው ስንደርስበት ነው እንደሚባለው ወደፊት በወቅቱ ተከታትለን እንገልጻለን። እንዳልኩት ከህዝቡ የምንደብቀው ነገር የለም። ሳንጃ ባፈሙዝ ወደፊት ብዕራችንን ማለት ነው። እዚህ ላይ አንድ ጥንቃቄ ማድረግ አለብን። ውጋው፣ ግደለው፣ አባረው፣ ግረፈው ከማለት እንቆጥም። መቼም እንደምታውቁት የዚህ ክፍለ ሀገር ችግር ውስብስብ ነው። ባል፣ ሚስት፣ ልጅ፣ እህት፣ አጎት፣ አክስት፣ እናት አባት በረሃ ያልሄደበት ቤተሰብ የለም። የምናካሄደው ፕሮፓጋንዳ ሁሉንም በወል የሚጨፈጭፍ መሆን የለበትም። የዘመቻውን የመደብ ባህሪና ገጽታ ሳንዘነጋ ጥያቄ አላችሁ? በማለት የዘመቻውን ዓላማና ይዘት በአጭሩ ገለጽኩላቸው። ቀልዴን ነው። አጭር ገለጻ አልነበረም። ብዙ ነገር ነው የተናገርኩት። መቼም የፖለቲካ ውሳኔዎች ከሚሰጡበት መተላለፊያ ላይ ድንገት መገኘት ብዙ ስለሚያሳውቅ ነው መሰለኝ፣ ሳይወዱ ብዙ ያናግራል። በራስ ላይ ክፉኛ የመተማመን ስሜት ይፈጥራል። ውሎ አድሮ እብሪት ማሳደሩ ይቀር ይሆን? በራሴ ላይ ያየሁት ነገር ጥሩ አዝማሚያ የያዝ አልመሰለኝም። ከአሁኑ ሰው ማናገር ሳይሆን ወደታች ታች መናገር የጀመርኩ ኋላ ምን ልሆን ሆሆ የስልጣን አረቄ ራስ ላይ ከወጣ አጉል ነው አንዱ እጁን አውጥቶ ሙዚቃው ሁሉ አሳደው ግረፈው ግደለው ነው የሚለው ምን ልናደረግ እንችላለን የሚል ጥያቄ አቀረበልኝ ጨርሶ የማያዘናጋ ከሆነ የሚያዝናና ሙዚቃ ለማቅረብ እንችላለን አልኩት የሚያዝናኑ ዘፈኖች አሉ አለኝ ታዲያስ ግን አብዛኛዎቹ የበረከትና የፀሐይቱ ዘፈኖች ናቸው። ከዛሬ ጀምሮ ይለቀቁ፣ እነሱ ይዘኑ እንጂ እኛ ምን ቸገረን፣ ይለቀቁ የሚል ትዕዛዝ ሰጠው። ሌላ ጥያቄ አልቀረበልኝም። የተዘጋጁትን መፈክሮች ጓድ ሰለሞን በትረ ጊዮርጊስ ከሰጠኝ ፋይል ውስጥ አውጥቼ ሰጧቸው። ሃያ መፈክሮች ነበሩ። እሺ ጓዶች፣ እነዚህን መፈክሮች ከዛሬ ጀምሮ በየሙያው እንጠቀምባቸዋለን። መሪ ፖስተሮችና መዝሙሮችም ተዘጋጅተዋል። ኋላ እንዲደርሷችሁ ይደረጋል፣ አልኳቸውና ቀጥዬም የእኛ መፈክር ደግሞ ቀናና ቀጥተኛ አስተሳሰብ፣ ቀናና ቀጥተኛ ድርጊት መሆን አለበት። የወደፊቱ ሰው ቀናና ቀጥተኛ ሰው ነው። ሶሻሊስት ሰው ቀናና ቀጥተኛ አስተሳሰብ፣ ቀናና ቀጥተኛ ጋዜጠኞች ይፈልጋል። አብዮታዊት ኢትዮጵያ ለሲኒካል ጋዜጠኞች ከእንግዲህ ቦታ የላትም አልኳቸው ግብታዊና ስሜታዊ መሆኔ መልሶ እኔን አሳቀኝ እኛ ኢትዮጵያውያን እንዲያው ደመ ትኩስ መሆናችንን በራሴ ላይ ያየሁት ነው ጓዶች አልኩ ይህ ታሪካዊ ዘመቻ ከእያንዳንዳችን ያለ የሌለ የፈጠራ ችሎታችንን ይጠይቃል መላ የፈጠራ ችሎታችንን ሳንቆጥብ መጠቀም አለብን ግን ከግላዊነት ከስሜታዊነትና ከግብታዊነት እንድንርቅ አደራ የማዕከላዊ አሰራር መርሆ መጠበቅና መከበር አለበት። እሺ ቻው። የክፍለ ሀገሩ የማስታወቂያና መርሃ ብሔር ሚኒስቴር ቅርንጫፍ መስሪያ ቤት ኃላፊ የክፍለ ሀገሩ የቴሌኮሙኒኬሽን ስራ አስኪያጅና የአስመራ ራዲዮ ጣቢያ ኃላፊ ወደ ኋላ እንዲቀሩ አድርጌ ሌሎችን አሰናበትኩ። ሁሉም ለስራ የነበረው ስሜትና ጉጉት ያስደስት ነበር። ቀጥተኛ ሰዎች፣ ቀጥተኛ ድርጊት፣ ቀጥተኛ ውስጤ ይስቃል። በል ግን ከፍ ያለ ተስፋ አድሮብኝ ነበር። ምናልባት ተሳስቼ ይሆናል። የአብዛኛዎቹ አብዮታውያን ስህተት ብዙ ጊዜ የሚመነጨው የሰው ልጅ ባህሪ በመሰረቱ ጥሩ ነው፣ ቀና ነው፣ ቀጥተኛ ነው ከሚለው አስተሳሰብ ነው። ምናልባት ይሆናል፣ ምናልባትም ላይሆን ይችላል። አላውቅም። እስካሁን ነገሩን አላረጋገጥኩም። እሺ ጓዶች፣ ሶስታችሁ ልዩና አጣዳፊ ስራ አለባችሁ ከአሁኑ ደቂቃ ጀምሮ፣ አልኳቸው። የቴሌኮሙኒኬሽኑ ሰውዬ ለምን እንደተጠራ ግራ የገባው ይመስላል። እንደ ዘሎ ረጅምና ግዙፍ ነው። የራዲዮው ሰውዬ ደግሞ በአንጻሩ አጭር፣ ቀይ፣ አይነ ፈጣጣ ነው። አይኑ ወደ ውጭ ስለሚጎለጎል ሲያዩት ሞኝ ይመስላል። የቅርንጫፍ መስሪያ ቤታችን ኃላፊ እንደ ሞኝ ዝም ብሎ ይስቃል። ሁልጊዜ የሚያስቀው ነገር ምን እንደሆነ አይገባኝም። ሰው ሁሉ አስቂ መስሎ ይታየው ይሆን? ራሰ በራና ጉንጫም ነው። ጓድ አልኩት የራዲዮውን ሰውዬ ዛሬ ከቀትር በኋላ ጀምሮ፣ ዛሬ ባይቻል ግን ከነገ ጀምሮ በምንም ሁኔታ የውም በዴ ራዲዮ ጣቢያ የሚያሰራጨው ፕሮግራም መዘጋት፣ ጃም መደረግ አለበት የሻቢያ ራዲዮ ፕሮግራም ስርጭት ሰዓት፣ ጣቢያው የሚጠቀምበትን ሞገድና ፍሪኩዌንሲ ከመጣልኝ የሚስጥር ፋይል ውስጥ አውጥቼ የሰጠሁት ወደ ውጭ በሚጎለጎሉት አይኖቹ መረጃውን ተመለከተና እንዴት አለኝ። እንዴት? ምን? የቴክኒክ ሰዎችን ዝንባሌ በመጠኑም ቢሆን አውቃለሁ። አመል ሆኖባቸው አስቀድመው ይቻላል የሚሉት ነገር የለም። ችግር መደርደር ይቀናቸዋል። እንደተቀሩት ሌሎች ፕሮፌሽናሎች ችግር የሚያደሩ ኤክስፐርቶች በቂ ቴክኒሽያኖች የሉንም። መረባረብ ነው። ትራንስሚተሩም ሎድ ሲበዛበት ሊቃጠል ይችላል። እንዳይቃጠል መንከባከብ። በዚያ ላይ ደግሞ በኮምፒስታቶ ወደ ትራክቢ ቴክኒሽያኖችን የሚያመላልስ በቂ ሰርቪስ የለም። ትራክቢ ከዚህ ሰባ ኪሎ ሜትር ነው። ከከተማ ውጭ ስለሆነ ከመሸ በኋላ ወደ ከተማ መግባት አይቻልም ጓድ። ስለ ሰርቪስ ካለቃ ጋር ተነጋገርበት። ካስፈለገም እዚያው ማደር። ሌላ አማራጭ የለም። የሻቢያ ራዲዮ ጣቢያ ቀጣፊ ምላስ መቆረጥ አለበት። እንዴት እንደምታደርገው የእኔ ጉዳይ አይደለም። ውሳኔውን ተግባራዊ ማድረግ የአንተ ፋንታ ነው። ኤክስፐርቱ አንተ ነህ፣ እኔ አይደለውም። ስራው በምንም ሁኔታ መሰራት አለበት። ተግባባን ጓድ? አልኩት። ፈጣጣ ዓይኖቹ የባሰውን ወደ ውጭ ተጎለጎሉ። እብድ ነው ወይስ ጅል የሚል ይመስላል እርግጠኛ ነኝ፣ ይህን ነበር በልቡ የሚለው። ቴክኒሽያኖችን አውቃቸዋለሁ ብያለሁ። በእነሱ አይን ሌላው ሁሉ እብድና ቂል ነው። ምናልባት ልክ ሊሆኑ ይችላሉ። የምናጠልቀው የሙያ መነጽራችን ጉድለት አንዳንዴ፣ ወይም ብዙ ጊዜ እውነታን አጣሞ ያሳያል። ሙያዊ በሽታ። ወደ ቴሌ ስራ አስኪያጅ ዞር ብዬ ጓድ ከስራ ላይ ስለጠራዎት ይቅርታ ለምናለሁ፣ ግን ስራው በጣም አጣዳፊ ስለሆነ ነው አልኩት። የማስታወሻ ደብተሩን እያዘጋጀ ምንም አይደለም፣ ምን ነበር አለኝ። ደንበኛ ቢሮክራት ነው ወይም መሰለኝ፣ ግዙፍና ስሜት አልባ እንደ ቢሮክራሲ። ማናንተ ለመሆኑ የሚል ይመስላል፣ አፍ አውጥቶ ባይጠይቅም። አዎ አንድ ትልቅ ጉባኤ እዚህ ይደረጋል። የጉባኤውን ሂደት ከዚህ በራዲዮ ለመላ ኢትዮጵያ እንድናሰማ ይፈልጋል እና አለኝ። ቅንድቦቹን ከፍ ዝቅ አድርጎ እና ቤተ መንግስት ካለው የትንሣኤ አዳራሽ እና በእኛ ስቱዲዮ መካከል ኬብልና ሌላም አስፈላጊ ነገር ሁሉ እንዲዘረጋ ነው። መቼ መቼ? አለኝ። በአምስት ቀን ውስጥ በአብዮት አደባባይና በሳባ ስታዲየምም ተመሳሳይ ስራ መሰራት አለበት። እንደገና ቅንድቦቹን ከፍ ዝቅ አደረገ። ምጸታዊ ፈገግታ ጥቁር ረጅም ፊቱ ላይ ይታያል። ረጅም ፊቱ የባሰውን ረዘመ። ትዕዛዙ በጽሑፍ ቢሆን ጥሩ ነበር አለኝ። አሁን ለቢሮክራሲ ጊዜ የለንም፣ ጓድ ዘመቻ በማካሄድ ላይ ያለነው አልኩት በንዴት። በዚህ በኩል ክርክሩ አላዋጣ ስላለ መሰለኝ ነገሩን በማዞር ስራው መቻሉም እኮ ገና በውል የታወቀ አይደለም አለኝ። መቻል አለበት የማይቻልበት ምክንያት የለም። ሂደቱን የተገላቢጦሽ ማድረግ ነው ከማለት ሌላ የምለው ነገር አልነበረኝም። እንዴት የአዲስ አበባ ራዲዮ ጣቢያ ከዚህ የሚተላለፈውን ፕሮግራም ተቀብሎ ሪሌ እንዲያደርግ ነው እንዴ? የማስታወቂያ ሚኒስቴሩ ሰው ነበር። እንደሱ ድዱን ገልፍጦ የሳቀ የሚናገር ሰው አላየውም። አውጓድ ምናልባት ለሶስት እና አራት ቀኖች ከዚህ የሚተላለፈውን ማንኛውንም ነገር እየተቀበለ ሪሌ እንዲያደርግ ነው የምፈልገው ቀኑ ሙሉ። ለሶስትና አራት ቀኖች ካልኩት በኋላ በተጨማሪ ከዛሬ ጀምሮ ምናልባት ለጥቂት ወሮች አስመራ ዋና ከተማችን ሆናለች። ዘመቻውን በሚመለከት አስመራ ናት የውሳኔ ማዕከል። ተግባባን። በነገራችን ላይ የጃሚንጉንና የሪሌውን ስራ ተከታትለ ማስፈጸም ያንተ ኃላፊነት ነው። የጃሚንጉን ስራ በነገው ዕለት፣ የሪሌውን ስራ በአምስት ቀን። ይኸው ነው ጓዶች አልኳቸው፣ ጮክ ብዬ። ድምፄም የባለስልጣን ድምፅ ነበር። የምጠቀምበትም ዘዴ የለየለት የባለስልጣን ዘዴ ነበር። መቼም ኃላፊነትን ቶሎ ብሎ ወደ ታች መወርወር የተለመደ ዘዴ ሆኗል። እኔም እየተካንኩት ሳይሆን ይቀራል? ደግሞ ፍጥነቴ ስልኬ ጮኸ። ሦስት ስልኮች ተደርድረዋል የትኛውን እንደማነሳ ግር አለኝ። የውስጥ ስልኬ ነበር። አሎ ሰለሞን ነኝ። እሺ ጓድ ለምሳሌ ትክም እንዴ! የእጅ ሰዓቴን ተመለከትኩ። ሰባት ሰዓት አልፏል። አራበኝም። ለማንኛውም ነገር በተወሰነ ሰዓት የመመገብ ልምድ የለኝም። የጋዜጠኞች ልምድ ነው እንዳልል አንዳንድ ሆዳሞች አይታጡም። ቀስበል ሲል ለራሱ የማይጠቀምበትን ምክር መከረኝና አሁን የደወልኩት ልክ በስምንት ሰዓት ጠቅላላ ስብሰባ መኖሩን ልነግር ነው አለኝ። የት ነው ቦታው? ቤተ መንግስት፣ ጓድ ሊቀመንበር ቢሮ። ልክ በስምንት ሰዓት እ ቻው። ስልኩን አኖርኩ። ጓድ አንድ ነገር ግልጽ አልሆነልኝም አለኝ። የክፍለ ሀገሩ ማስታወቂያ ሚኒስቴር ሰውዬ ምን የዚህ የሁጋአዘ ፕሮፓጋንዳና ቅስቀሳ ክፍልና የእኛ መስሪያ ቤት የስራ ግንኙነት ግልጽ እንዲሆንልኝ ፈልጌ ነው አለኝ። በሌላ አነጋገር አንተ ማነህ ነበር ያለኝ። ልክ ነው። በሱ ቤት ማንም ምንም አይደለውም። እሱ የክፍለ ሀገሩ ቅርንጫፍ መስሪያ ቤት መለስተኛ የማስታወቂያና መርሃ ብሔር ሚኒስቴር የበላይ ኃላፊ ነው። እኔ የኢትዮጵያ ቴሌቪዥን መምሪያ የዋና ክፍል ኃላፊ ነኝ። እንዴት ብሎ ሽቅ ብዬኝ ግድ የለም። ነገሩን ከራሴ አንጻር በግል የማየቱን ጉዳይ ወደ ጎን ትቼ፣ አዎ ጓድ፣ ጥሩ ጥያቄ ነው። ከኢሰፓአኮ ከወታደራዊ ክፍል ከማስታወቂያ ሚኒስቴርና ከሌሎችም መስሪያ ቤቶች የተውጣጡ ብዙ ጋዜጠኞች ፎቶግራፍና ፊልም አንሺዎች እዚህ መጥተዋል። ሁገአዘ የራሱ ፖለቲካ መምሪያና በዚህ መምሪያ ስር የሚገኝ የፕሮፓጋንዳና ቅስቀሳ ክፍል ይኖረዋል። የሁገአዘ ፕሮፓጋንዳና ቅስቀሳ ክፍል ደግሞ በስሩ የዜና የሐተታ፣ የራዲዮና የቴሌቪዥን ንኡስ ክፍሎች ይኖሩታል። ድርጅታዊ መዋቅሩ፣ የስራ መመሪያው ከነጊዜ ቻርቱ፣ እንዲሁም የስራው ቅደም ተከተል ስትራቴጂውና ታክቲኩ በሁለት ሶስት ቀን ውስጥ ተዘጋጅቶ ይሰጣል። ሁገአዘን በሚመለከት ስለሚተላለፈው ማንኛውም ፕሮፓጋንዳና ቀስቀሳ የሚሰጠው መመሪያ ከዚያ ይሆናል። ተግባባን ጓድ? አልኩት። ደህና። ምን ቅር ያለ ነገር አለ? ምንም። ጥሩ። ግን አዎ ከአዲስ አበባ የመጣን ሰዎች የእናንተን ስራ ለማገዝ ለማጠናከር ነው እንጂ እናንተን ለመተካት ወይም ስራችሁን ለመሻማት እንዳልሆነ በግልጽ መታወቅ አለበት። እና ከአሁን ስራችንን በቀና መንፈስና እና ጥሩ ቅንጅት ካልጀመርነው ኋላ በኃላፊነት ያስጠይቀናል አልኩ። ቃላቴን እኝክ እያደረግኩ በዚሁ ንግግሩን አላቁምኩም ቀጥዬ ከመሀል ሀገር ለዚህ ዘመቻ የመጣን ሰዎች ስለ ኤርትራ ክፍለ ሀገር ችግርና መፍትሄ ይበልጥ እናውቃለን፣ ለአብዮቱ ይበልጥ እንቆረቆራለን፣ ወይም ለተያያዝነው ነው ቀይ ኮከብ ዘመቻ መሳካት የበለጠ እናስባለን የሚል መንፈስ ያለን አይመስለኝም። ካለ ስህተት ነው፣ ካሁኑ መታረም አለበት። ነገር የሚያበላሽውም እንዲህ አይነቱ ዝንባሌ እና አስተሳሰብ ነው። መፍትሄ እናገኛለን ብለን የባሰ ችግር እንዳንፈጥር መጠንቀቅ ያስፈልጋል። ፈረንጆች እንደሚሉት የመፍትሄ እንጂ የችግር ፈርጅ ለመሆን አልመጣንም። በቂ ችግር ፈጣሪዎች አሉ፣ ተጨማሪ አያስፈልገንም። በነገራችን ላይ ሳረሰው የህብረትና የኢትዮጵያ ጋዜጦች ስርጭት ቁጥር ከፍ ማለት አለበት። ስለ ገንዘብ አትስቃ። እና ደግሞ በአማርኛና በትግረኛ የ45 ደቂቃ ፕሮግራሞች ጠዋት ጠዋት ከ12 ተኩል እስከ ሁለት እንጀምራለን። በአምስት ቀን ውስጥ የፕሮግራሞቹ ቅርጽና ይዘት እንደ ሁኔታው የሚያወላድ አይነት ቢሆን ጥሩ ነው። ይህም ያንተ ኃላፊነት ነው። አምስት ቀን መልካም ስራ በማለት ሸኛቸው። አምስት ቀኖች ደስተኛ ሰዎች አልነበሩም። እኔም አልነበርኩም። ጨካኝ እንኳን አይደለውም፣ ግን ስራው መሰራት አለበት። ምን ምርጫ ይኖራል? ሕይወት የግዴታዎች ሰንሰለት ናት። ኃላፊነት ያስጨክናል መሰለኝ። ለማንኛውም ነገር ብዙ ነበር የተናገርኩት ንግግር ንግግር ንግግር የጊዜያችን ምልክት። አንዳንድ ሰዎች ሶሻሊዝምን ከንግግር ጋር ማያያዝ ሳይጀምሮ አይቀሩም። ብዙ ንግግር፣ ትንሽ ስራ የለም። ሌሎች ደግሞ ከስብሰባ ጋር ያያይዙታል። ስብሰባ፣ ስብሰባ፣ ስብሰባ፣ ግምገማ፣ ግምገማ፣ ግምገማ። ብዙ ስብሰባ፣ ብዙ ግምገማ፣ ትንሽ ውጤት። ሌሎች ደግሞ ከመፈክሮች ጋር ሳያያይዙት አይቀሩም። መፈክር መፈክር መፈክር ደግሞ፣ በዚህ ላይ የመጣደፋችን የመቸኮላችን የሩጫችን ነገር አይጣል ነው። ድርጊት፣ ለመሞት ጊዜ የለም፣ ለማረፍ ለማፍቀር ጊዜ የለም። አብዮት ልጆቿን ትበላለች አሉ። ከውጭ የታዘዙት ካሜራዎች ጉዳይ አሳሰበኝ። ትንሽ ጸሎት በልቤ አደረስኩ። ተነስቼ ወደ ስብሰባ አዳራሽ ሮጥኩ።